ህዝባዊ ወያነ ሓርነት ትግራይ በይፋ ዳግም ከፖለቲካ ፓርቲነት መሰረዙ እውን ሆኗል። አቶ ጌታቸው ረዳ ሰሞኑን በፋና ቴሌቪዥን የሰጡት መረጃ እያነጋገረ ይገኛል። ሰላማችሁ ይብዛ ውድ የዩቱብ ቻናላችን ተከታታዮች እንደምን አላችሁ። የትም ያልተደመጡና ያልተሰሙ አዳዲስና ወቅታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እየጋበዝን በቅድሚያም የዩቱብ ቻናላችን ሰብስክራይብ፣ ሸር፣ ላይክ በማድረግ ትብብር እንድታደርጉ ከወዲሁ እንጠይቃለን። አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር ባደረጉት ቆይታ ም በሰሜኑ ጦርነት ወቅት አንዳንድ የትግራይ ጦር መሪዎች ከ90 ኪሎ ሜትር ርቀት የሚመሩትን ጦርነት ላይ የሚሸሹ ተዋጊዎችን ሲረሽኑ እንደነበር ምስክር ሰጥተዋል። በወቅቱ ጦርነቱ እየተካሄደ ለመሽግ መቆፈሪያ የተላከን ኤክስካቫተር ለህገ ወጥ የወርቅ ማውጣት ሂደት ሲጠቀሙበት እንደነበርም አመላክተዋል። ኮምቦልቻ ከተማ በትግራይ ኃይሎች እጅ ወድቃ በነበረችበት ወቅትም አራት ቢሊዮን ብር ከኢትዮጵያ ንግድ ባንክ እንደወጣና አንድ ቢሊዮን ብሩ በጀኔራሎቹ መጭበርባሩን ገልጸዋል። ለምሳሌ ጀኔራል ኃይለ ስላሴ የሚባለው 3 ሚሊዮን ብር መውሰዱንም አረጋግጠዋል። አሁንም ወርቅ የሚነግዱ ጀነራሎች አሉ። የማምንበትን ትግል ነው ያደረግኩት ብዬ የማምነው ሲሉም ተደምጠዋል። ጦርነቱ በሺዎች የሚቆጠሩ ወጣቶችን በሚበላበት ወቅትም ምሽግ ለመቆፈር የወሰድነውን ኤክስካቫተር ለወርቅ መልቀሚያ የሚጠቀሙበት አዛዞች እንዳሉም ተደርሶበት ነበር። አሁን ሲዋሹ በጣም ይገርመኛል። እስካሁን የዋሸሁት ይበቃኛል፣ እስካሁን የታገዝኩት ይበቃኛል ብለዋል። ሰው ሲሸጡ የሚኖሩ ሰዎች አሉ። በጦርነቱ ወቅት ሰው ሲሸጡ ነበር። ኤርትራውያን መሸጥ ንብረት ነው ነው የሚሉትም አሉ። አላማው ኤርትራዊ ሰራዊት እናፍርሰው የሚል ነበር። በእኛ በኩል የኤርትራን ሰራዊት ማፍረስ ዘመቻን እመራለሁ የሚለው ወገን ግን ገንዘብ ያላቸውን ሰዎች ብቻ እያገተ ለራሱ ገንዘብ ሲጠረቅም ነበር። ስለዚህ የደሃ ልጅ ወጥሮ ሊዋጋ ይገደዳል ሲሉም ገልጸዋል። ኤርትራዊ ከያስክ በኋላ 27 ወጣት አንድ ቤት ተዘጋና ቤተሰቦች አሏቸው የሚባሉትን ሰዎች ውጭ ሀገር አካውንት እየተጠየቀ እያንዳንዱ ሰው በትንሹ 4000 ዶላር እንዲያስገባ 20 ሰው ካፈንክ ደግሞ 80000 ዶላር ታስገባለህ ማለት ነው ነው ሲሉም ተደምጠዋል። በዚህ የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡ እያገቱ አሁንም በኤርትራን የተጀመረው ወደ ትግራይ ዞሯዋል ሲሉም ተደምጠዋል። ይህንን አመራር የሚሰጡ ከፍተኛ የህወሃት አመራሮችም ነበሩም ብለዋል። ከዚህ በተጨማሪም ጌታቸው ረዳ ዘለግ ላለ ማብራሪያ የሰጡት በፋና ቴሌቪዥንም፣ የኤርትራ ህዝብ በስደት አልቋል። ብዙዎች የኤርትራ ህዝብ ብዛት 3.5 ሚሊዮን ነው ይላሉ። እውነተው ግን የኤርትራ ህዝብ በአሁኑ ሰዓት ከ2 ሚሊዮን በታች ነው ሲሉም ተደምጠዋል። ወጣቱ ተሰዶ አልቋል። ወታደር ጥረት ስላለባቸው ነው የትግራይ ን ወጣት ለመስዋዕትነት የሚፈልጉት። የሚያሳዝነው ግን ይህንን ለማስፈጸም የሚሰሩ የህወሃት አመራሮች መኖራቸው ያሳዝነኛል ብለዋል። እነዚህ ሰዎች ጥቂት የህወሃት ቡድን የሚቆረቆሩለት ሰፈር የሚቆረቆሩለት መንደር፣ እንዲሁም የሚቆረቆሩለት ህዝብ የለም ሲሉም ገልጸዋል። ውሸታቸውን ነው፣ ወንጀለኛና የዘረፋ ቡድን ነው ሲሉም ህወሃትን ከስሰዋል። ስለ ሀገር ደንታ የላቸውም፣ ስለ ትግራይ ህዝብ ደንታ የላቸውም፣ ስለ ተፈናቃይ ደንታ የላቸውም። የሚያሳድሩት ጥቅማቸውን ብቻ ነው ሲሉም አስረግጠው ተናግረዋል። የኤርትራ መንግስት ድንገት ትግራይ ውስጥ ጦርነት ቢቀሰቀስ ፌዴራል መንግስቱ ትግራይ ውስጥ ተቀርቅሮ እንዲቀር ከማድረግ ውጭም ሌላ ምንም ማያደርግም። ለዚህ ነው የሚፈልጉት የትግራይን ወጣት። የኤርትራ ጦር የትግራይን ህዝብ በታትኖ አድራሽ አልባ የማድረግ ዓላማ አንግቧል። የውሸት ጀግና መባል አልፈልግም ሲሉም አሁን ላይ ንስሐ ገብቻለሁ ሲሉም ከፋና ቴሌቪዥን ጋር ዘለግ ላለ ማብራሪያ ሰጥተውበታል። ህወሓት በይፋ ከፖለቲካ ፓርቲነት መሰረዙ ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያነ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዙን አሳውቋል። ህዝባዊ ወያነ ሓርነት ትግራይ በይፋ ዳግም ከፖለቲካ ፓርቲነት መሰረዙ እውን ሆኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያነ ሓርነት ትግራይ ህወሃት ከፖለቲካ ፓርቲነት መሰረዙን እወቁልኝ ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያነ ሓርነት ትግራይ ህወሃት ከፖለቲካ ፓርቲነት መሰረዙን አስመልክቶ በሰጠው መግለጫ እንዳስታወቀውም ከዚህ ቀደም ህወሃት በአመፅ ድርጊት በመሳተፉ ምክንያት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው። ይሁንና የፕሪቶሪያ ስምምነት ከተደረገ በኋላም የህወሃት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔም እንዲነሳ ቦርዱን ሚያዝያ 13 እና ሚያዝያ 28 ቀን 2015 ዓመተ ምህረት መጠየቁን መግለጫው አትቷል። ሆኖም ቦርዱ በአመፅ ድርጅት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ሕጋዊ ሰውነቱ ከተሰረዘ በኋላም ሕጋዊ ሰውነቱን ለመመለስ የሚያስችል ህግ ስለሌለም ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓመተ ምህረት በቁጥር 1162 ህዝባር 11 ህዝባር 1155 በተጻፈ ደብዳቤ መልስ ሰጥቶበታል። የኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝብ አር 2011 ለማሻሻል የወጣው አዋጅ ቁጥር 1332 ህዝብ አር 2016 መታወጁን ተከትሎም ህወሃት በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ መቅረብ የሚገባቸውን ሰነዶች በማያያዝ ባቀረበው ጥያቄ፣ እንዲሁም ህወሃትን አስመልክቶ የፍትህ ሚኒስቴር በህግ በተሰጠው ስልጣን መሰረት ሰኔ 17 ቀን 2016 ዓመተ ምህረት በቁጥር 1 ህዝብ አር 1345 በጻፈው ደብዳቤ መነሻም ህወሃትን ህጋዊ ሰውነት የሚያገኝበት ህግ መሰረት ማድረግ ቦርዱ በማሻሻያ አዋጁ መሰረት ፓርቲውን በልዩ ሁኔታ መዝግቦ ነሀሴ 3 ቀን 2016 ዓ.ም ህጋዊ ሰውነት ማረጋገጫ ሰጥቶት ነበር። ሆኖም ግን ህወሃት ምዝገባውን ተከትሎ እንዲፈጽም የተሰጠውን ትዕዛዝ ባለማክበሩም ቦርዱ በተለያየ ጊዜ ማሳሰቢያ ቢሰጠውም ፓርቲውን ግን በህግ የተጣለበትን ግዴታ አልፈጸመም። ከዚህም በላይ በአዋጅ ቁጥር 1332 ዝባር 2016 መሰረት የፓርቲውን ህጋዊነት የሚያረጋግጠውና በወቅቱ አምኖበትና ተስማምቶበት ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነት በዚህ ሰነድ አይረጋገጥም በማለት ህግንና መመሪያን ባለማክበርና ለማክበርም ፈቃደኛ ባለመሆን ሲገልጽ ቆይቷል። ቦርዱ በህግ የተጣለበትን ኃላፊነትን ለመወጣትና ፓርቲውን ያለበትን ኃላፊነትና ግዴታ ኃላፊነትና ግዴታ እንዲወጣ ለማድረግ በተለያየ ወቅት የጽሑፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ ምርጫ ቦርድ ፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ማሻሻያ መመሪያዎች ቁጥር 1332 ህዝባር 2016 እና አዋጁን ተከትሎ በወጣው መመሪያ ቁጥር 25 ህዝባር 2016 መሰረት ምንም አይነት ቅድመ ሁኔታ ሳይጠበቅ ፓርቲውን መሰረዝ የሚያስችል የህግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለሶስት ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በህጉ መሰረት ግዴታው እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም። በመሆኑም ቦርዱ የካቲት 5 ቀን 2017 ዓ ምህረት በቁጥር 11 62 ህዝባር 11 ህዝባር 15 4 21 በተጻፈ ደብዳቤ ተራ ቁጥር 3 ላይ በተጠቀሰው የቦርዱ ውሳኔ ላይም ፓርቲው በሶስት ወር እግድ ጊዜ እረምት እርምጃ ሳይወስድ ቢቀርም በአዋጭ ቁጥር 13 32 ህዝባር 16 አንቀጽ 3 ሀ መርሆዋ መሰረት ቦርዱ የተለየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰረዝ ቦርዱ በወሰነው መሰረት ፓርቲው የእረምት እርምጃ ባለመውሰዱም ቦርዱ ግንቦት 5 ቀን 2017 ዓ ም ባደረገው ስብሰባም ፓርቲውን ከግንቦት 5 ቀን 2017 ዓ ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል።